ምን ማለት ነው በክርስትና ሴት ልጅ አትከበርም ነው ልጅ ልጅ ለምሳሌ ዝሙት ብትሰራ ምን እንደምትደረግ በእሳት ትቃጠላለች ድምፅህ ይቆራረጣል። እሺ፣ አንድ ጊዜ ቆይ። አንዴ ላስተካክል፣ አንዴ ላስተካክል ቆይ። እሺ፣ የካህን ልጅ ዝሙት ብትሰራ የሚደረገው አንድ ነገር ነው፣ እሱም በእሳት መቃጠል ነው። ቻንሷ ከዚህ ውጪ የለም። ይሄን ታውቂያለሽ? ምንድን ነው የካህን ልጅ ማለት ነው? ወደ አይ ሜን ሴት ልጅ ጀነራል ነው ወይስ የካህን ልጅ አለች። ክርስቲያን እንጂ እንዳታስገቡ፣ እሺ ማንም እንዳታስገቡ ከክርስቲያኑ ውጭ፣ እሺ። እና የካህን ልጅ ከሆነች በእሳት ትቃጠላለች ነው። በእሳት ላሳየሽ፣ መረጃ ጓል ወይ ብሉስጥ ነው እንደዛ ያለው ይሄ። ኦፍ ኮርስ ቆይ ላሳየሽ። ኦፍ ኮርስ እሺ፣ ላሳየሽ ላሳየሽ ዲስዜ ኦሪ ዘሌዋውያን ምዕራፍ 21 ቁጥር 9 ላይ ምን አለ? የካህን ልጅ ራሷን በግልሙትና ብታረክስ፣ አለ አባቷን ታረክሰዋለች። ስለዚህ በእሳት ምን ትደረጋለች? ትቃጠላለች። አየሽ፣ በእሳት ትቃጥል ይላል። ይሄንን ተ ተስማሚያለሽ እስካሁን ይሰራል? ይሄ ኦልድ ተስታመንት ነገር ነው አይደል? ይጠቀምበታል እስካሁን? ይሄ አይ ይሄንን አይጠቀምበትም። ግን አሁን ችግሩ ምን መሰለሽ? እግዚአብሔር እግዚአብሔር ይዛን ጊዜ ጨካኝ ነበር። አሁን አዝኖ ነው እንዴት ነው አይደል? ምን ነው የጻፈው? ይሄንን ያው የሙሴ መጽሐፍ እኮ ተብሎ ኦሪት ላይ ነው የጻፈው። ኦሪት ላይ። ኦኬ። አዎ። ኦልድ ተስታመንት። አዎ። ይሄ ትክክል ነው ብለሽ ታምኛለሽ?

ፊያውንሴ እና ሸወድ ሹና እንብላ ምን እኔ ድንግል ነኛ ቨርዥን ምናምን ብለሽ ላይ ሸወድ። ከዛ ልክ የተጋባችሁ ምናምን ተጋብታችሁ በዚህ ሌሊቱ ልክ ከዛ ምን ይደረጋለሽ? ምን ይደረግ? ጥሩ ነው። አዎ አለ ምን ብትደረግ ይጠሩ ነው። ባይገኝ ባይገኝ ምን ልትደረግ ትቻለች? ይኖታ ነገሩ ግን አለ እውነቱ ነው። ቢገኝ ብላቴናዊቱን ድንግልናዋ ባይገኝ አለ ብላቴናዊቱን ወደ አባቷ ቤት ደጅ ያውጣት፣ በእስራኤልም ዘንድ የማይገባውን ነገር አድርጋለችና አባቷ ቤት በአባቷ ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ መወገር ነው፣ ትወገራለች ማለት ነው። ምክንያቱም ታውቂያለሽ፣ ድንግልና በግዴታ በሴክስ ብቻ አይደለም ቢጠፋ ኦፍ ኮርስ አይደለም እንደቆል ግን እስራኤል ቆይ ኢብሮ ቆይ ዚካ ሆልድ ኦን ሰከንድ በእስራኤል እስራኤል እኮ የተረገሙ ናቸው። ምክንያቱም ለእነሱ ወዷቸው ለነሱ ሊያደነጡ እነሱ ቸነከሩት ታረን እንደ ኖ ኖ ኖ መጀመሪያ እኮ ነው እንደ እግዚአብሔር ለእነሱ ያወጣው ሕግ እኮ ነው ተማን ስተማረ ወጭ ጋር አይ ኦፍ ኮርስ ጥያቄ ለጠይቀሽ አሁን ለምሳሌ ጓል ቨርጂኒቲ የሚጠፋው ግዴታ በሴክስ ነው ግዴታ በሴክስ ነው በሌላ ነው ነው የኔ የኔ አይደለም፣ ያንቺ ይመስለኛል። ያንቺ ይመስለኛል እኮ ቨርጂኒቲ ግዴታ በሴክስ ብቻ ነው የሚጠፋው ጓል፣ ወይስ ይሄን ቃል መስማት አልፈለግሽም? አይ እንትን ነው አሁን፣ አይ ይሄ አሁን ለምሳሌ እንደዚህ አይነት የሆኑ ፕሪሚቲቭ የሆኑ ነገሮች ይሄ እንትን ነው። አይ ዶንት ኖ እንዴት እንደሆነ አላውቅም። እናከብር ሰው አለ ወይ በዚህ ምድር ላይ የሚኖር አይ ነው። እኔ አላቅም ግን፣ መቃጠል አለባት ሲጀመር መቃጠል አለባት መገደል አለበት መገደል አለባት የሚል ጽሁፍ ካለ ማንኛውም አይነት ሪሊጅን ኦር ሳምቲንግ ለኔ ኢትስ ኦድ። እንዴ ያ ኦፍ ኮርስ አሁን እኮ ምን መሰለሽ፣ ኖርማሊ ህጋዊ ቢሆን ለምሳሌ የገደለ ይገደል ሊባል ይችላል፣ አይደል ኢትስ ኖርማል። ምክንያቱም ነፍስ ያጠፋው ነፍሱ ይጠፋል። አሁን ግን ምንድነው መሰለሽ እዚህ ጋር ዝሙት ሲሰራም ሊገደል ይችላል። አንድ ሰው ዝሙት፣ ግን ችግሩ ቨርጂኒቲ ቨርጂኒቲ አሁን ቨርጂን የሚባለው ነገር ግዴታ በሴክስ ብቻ ነው የሚጠፋው? እቺ ልጅ በሌላ ምክንያት አታውቅ ቢሆንስ? ኦፍኮርስ ታዲያ በምን አወቀ? እርግጠኛ ሳትሆን ነው፣ ዝም ብሎ መግደል ነው መጨፍጨፍ ነው።

አንዴ ልጠይቅሽ ጓል እስቲ አሁን አንዴ መሳቀም ከፈለገች ምክንያቱም ኬርስ እስቲ አንድ ጥያቄ ጥይቅ ውሽማ አንቺ ዘንድ ማር ነው ጓል ውሽማ ሴት ዘንድ ማር ነው ይላል አንቺ ዘንድ ማር ነው መጽሐፍ ጨዋታ ይባላል የቤተክርስቲያን መጽሐፍ ነው ውሽማ በሴት ዘንድ ማር ነው። ማር ባል ግን ሬት ነው። ስለዚህ የእስስት መልክና የሴት ልብ አንድ ነው ይላል። የእስስት መልክና የሴት ልብ አንድ ነው። ምን ነው ቢሉ ወዲያውኑ ይለዋወጣሉ። አይ ሴትን አክብሯል በጣም እና ከማ እንደ መጽሐፍ ጨዋታ ነው። ጨዋታ ነው ራሱ ነገሩ። መጽሐፍ ጨዋታ አይደለም አዎ አለ። በኦርቶዶክስ ቤተክርስቲያን አለና፣ እሺ ኢማጂን አድርገሽ ወልጓል። እሺ እንግዲህ ልባል ውሽማ ሴት ዘንድ ማር ነው ማር ኢትስ ሪሊ ፋኒ። ቆይ ቆይ ደግሞ ሌላ ሰሽ ሌላ አልጋ ላይ ከምትውል ሴት ወይዘሮ ገጣ ገጣባ ይሻላል አለ። ደይ ምን ነው ቢሉ ጭኑ ያበላልና አለ ገጣባ አህያ። እኔ እኮ ምንድነው አህያ ምናምን ምናምን የሚገልጽበት ገለጠ እኔ ወይስ? እሺ ለማንኛውም ማለት ነው ገጣባ አህያ። ገጣባ ማለት ጠማማ ሊሆን ይችላል። ጠማማ እና እንደዛ ነው። እሺ ኤኒዌይስ

ወገኖቻችን ናቸው። ሰብአዊነት ይሰማናል። ሁለት እንደም ላችሁ በጣም ነው ማዝ ነው። አታቆምሽ ሜሽን ያደርጋችሁ በቃ ፍትስ እስከሚያገኙ ድረስ አለ እንደም ነው ፍትህ ለክርስቲያን ሴቶች ብሎ እሺ። ፍትህ ለክርስቲያን ሴቶች እሺ። እና ምን መሰለህ የምጠይቀህ ጥያቄ ልጠይቀህ አንድ ጊዜ እና በጣም በሚገርም ሁኔታ ባሎች ባጠፉት ሚስቶች ይቀጣሉ። እንዴ ጀማል ባሎች ባገዱ። ኧረ ተው ዲ ኧረ ተው፣ አራተ ክላብ ነው ማንተ። ተሳስተዋል። ይቅርታ ቆይ፣ አልጠመቸኝም። አንዴ እስሚዞ ሰላም አለይኩም እስሚዞ። አለ የለም መስልኝ። ቆይ ደስታ ገባች። ደስታ መጣችልን። ክርስቲያን ሴቶች መጣችልን። እንኳን ደህና መጣሽ። ወይኔ ዛሬ ደስታ፣ እንዲነሽ ደስታ ደስታ የተሽከረከረችን ነው። አይ ገብታለች፣ እኔ ጋር ገብታለች እኮ ጋለች ልትለን ነው ባሎች ባጠፉት ሚስቶች።

እንዴት ነሽ? ደህና ነሽ? ዛሬ ይኸውልሽ፣ ፍትህ ለክርስቲያን ሴቶች ብለን ፍትህ ለክርስቲያን ሴቶች እየቆምን ነው፣ እና ጥያቄ ልጠይቅሽ ነው። መጽሐፍ ቅዱስ ላይ በመጀመሪያ ደረጃ ደስታ፣ እንደዚህ ደስተኛ ሆነሽ አንቺ ባላለሽ ብለን እንገምት እና ባለሽ በአንቺ ላይ ቢማግጥ ቢማግጥ በደል ነው አይደለም? አንቺ በደል አይደለም ደስታ? ደስታ ወረድሽ? አይ ወረዳለች ብሮ አ ወረደች። በጣም ያሳዝናል። እሺ ክርስቲያን የለም? ሽራ አታረጉም ወይስ? ኮስት ላይ ልፈልጋቸው። ኦኬ ዳኒ መጣች። እሺ ዳኒ መጣች። ዳኒ እሺ ጓልማ ቆይ ጓል

ቆይ የቤተ ክርስቲያን ስርዓቱን ተይና፣ እኔ ስላንቺ ነው የጠየቁሽ። በደል ነው አይደለም መሰለክ ማለት ነው ለፍቺ ከሚፈቅዱልን። አዎ ልክ ነህ። እኔም ደግሞ በደሉ ከመሆኑ በላይ ማለት ነው፣ ካንተ በላይ ቅዱስ ቤተ ክርስቲያናችን ለእኛ ትቆረቆራለች። እና በባሉ ላይ ወይም ላይ ደግሞ ባል በእሱ ላይ ጥያቄ አልገባሽም። ጥያቄ አንቺ ላይ ይከርታል፣ አንቺ ላይ ማለትም አንቺ ያለሽ በአንቺ ላይ ደርቦ ዝሙትን ቢሰራ ባልሽ አንቺን በድሎሻል፣ አይደለ በዳዩ እሱ ነው አይደለ፣ በደል ነው።

እሺ አሁን ኔትወርክሽን አስተካክልና ነይሽ። ዲዳኒ ወይ ኔትወርክሽን በጣም ያስቸግራል። አው ልክ ኔትወርኬ እንኳን እንትን ይላል። እሺ መለሳለሁ። እሺ አሁን አሁን ይልሽ ምናልባት ከተሰማሽ እሺ። አንቺ ንባለሽ በደሎች ሲያበቃ ባለሽ በደሎች ሲያበቃ አው አንቺ ነሽ ምቅጣቱን የምትቀጭው ወይስ እራሱ ነው? ሰላም ናቸው አባ እሺ እሱ እራሱ ነው። ግን ቅጣት የሚባል ነገር በትዳር ላይ ምንድን ነው? እዚህ ላይ ማነው ግልጽ ያልሆነልኝ ነገር አሁን በዚህ ዘመን ላይ ያለ ነው ሰው አይደለም ጥያቄ። ሌላ ጥያቄ አንዲት ሴት ባሏ በእሷ ላይ ዝሙት ዝሙ ቢሰራ ባሏ በእሷ ላይ ዝሙት ቢሰራ የምትገደለው ወይ ደግሞ የምትወገረው ወይ ደግሞ ቅጣት የሚፈጽመው እሷ ላይ ነው ወይስ ባልየው ያጠፋው ላይ ነው።

ሬ እኮዝንነ ዳኒ ይቀጥ አን ስለዚህ፣ እሱን አይደለ የሚቀጣው አይደለ፣ ዳንዬ አሁን ይቅርታ፣ አጋጣሚ ኔትወርክ ሊያዛባብኝ ይችላል። በቡሊክዳን አንድ ስርዓት ነበር። ምን ዓይነት ምን የሚል ስርዓት ነበር? ማንም ሴት ዝሙት ስትፈጽም ብትገኝ እ አይ አረ ክርስቲያን ሴቶች ግቡ፣ ተው ተው፣ ግቡ። ዛሬ አሁን ይሄ ህግ፣ ይቅርታ አድርግልኝ፣ መጽሐፍ ቅዱስ አንተ ራስህ ልታወጣልኝ ትችላለህ አንተ

እዛ ላይ ምን አረገ መሰለሽ? ዳዊት ዝሙት ሰራ። ዳዊት ዝሙት ሰራ አስረገዘ። ከዛ ካስረገዛት በኋላ አስገደለው ባልያዋን። ባልያላት ነው ያስረገዛት። ከዛ አስገደለው ሰውየውን። እግዚአብሔር ምንድነው የሚፈርደው ነው። ምዕራፍ አስራ ሁለት ላይ ደግሞ እግዚአብሔር ሊፈርድ ነው። እሺ፣ ተከታተኛውን ከዚህ በኋላ ያለው የሰማሽ ነው አይደል? አሉ ወይ ለካሉ አዎ ጀዛከላ በቃ በቃ አይሰማም ማም ፈታ ጀማል ይሰማል? ሄደች ልጅቷን አንተማ እብሮ ያንተ በደንብ ነው የሚሰማው ያንተ ስለምትስመው ልጆች ለሚድሮ ኮፕሊንክ ማታደርጉ 100 ሺህ እንኳን አስገባም አይኔ ነው ወይስ ምንድነው እብሮ የምርስ ሰማና እኮ ነው ታብታቡ ለዛ ነው የሚቆራረጠው ኮፕሊንክ አድርጉ እንጂ ገሊላ ገሊላ ገሊላ፣ ወይ ሰማለው። ይብሮ እንዴት ነህ? ደህና ነህ? ሰላም፣ አልሐምዱሊላህ ሰላም። ዛሬ ለሴቶች መብት ነው የቆምኩት እና እግዚአብሔር ይመስገን በክርስትና ለሴቶች መብት እና እግዚአብሔር ቶ ስለዚያው ምን እናደርጋለን መሰላችሁ? ቀላል ነገር ነው የምናደርገው? እግዚአብሔር መጽሐፉ ላይ ምን ብሎ ተናግሯል? ምንም ያላጠፉ ሴቶችን ዳዊት በሰራው ዝሙት ምክንያት ሴቶቹን በአደባባይ አስደፍሯል። ይህን ታውቃላችሁ ክርስቲያኖች? የዳዊትን ሚስቶች በአደባባይ ዳዊትን ለመበቀል ብሎ እግዚአብሔር ምን አደረጋቸው? አደባባይ አውጥቶ ሁሉንም ሴቶች አስደፈረ፣ የዳዊትን ሚስቶች። አይ ውሸታ የምትሉ ሰዎች ካላችሁ ኑና ግቡ። ናግባ ውሸታም የምትሉ ካላችሁ ገሊላ ውሸት ነው እውነት ነው። ኢብሮ ልክ ነው፣ አቤሴሎም ነው ልክ ነው፣ የአቤሴሎም ነው እንደዚያ ያደረገው። ግን ምንድን ነው ፐርፐዙ? አሁን ባይብሊካል ምንም ፐርፐዙ፣ ጥያቄ ለሴቶች መብት ነው። ሴቶች ምን ባላጠፉ ባሎቻቸው በሰሩት ዝሙት ምክንያት ሴቶቹ ወጥተው በአደባባይ የሚደፈሩበት ምንድነው ምክንያቱ? ምንድነው ምክንያቱ? እግዚአብሔር እንዲህ አይነት በቀለኛ አምላክ ነው? ምን አለመሰለ፣ አንተ ይሄንን በስውር አድርገዋልና እኔ ደግሞ በግልጽ አድርገዋለሁ ብሎ ሴቶቹን በአጠቃላይ አምጥቶ ምን አደረገ? በጭራሽ ወቅ አስደፈራቸው ማለት ነው። እንዴት ይሆናል ይሄ ፍትህ? እግዚአብሔር እንዴ! እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ፍትህ ለክርስቲያን ሴቶች ፍትህ፣ በባይብል ለምታምኑ ሴቶች ፍትህ፣ ለእናንተ ነው የቆንኩት። በምንም ተአምር ለእናንተ ነው ይሄው መጽሐፉን እና ብላችሁ አውጥቼ ይሄው የማ የመጣበት መንገድ ኢብሮ አደገኛ መንገድ ነው። አዎ፣ በስራው ግሩም ነው፣ ፈጽሞ የማይሳሳው ትክክል ነው፣ ትክክል ነው። አዎ፣ አዎ፣ ለብር ጻድቅ አምላክ። ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ላይ እንዴ አለ፣ ስለዚህ አቃለህኛልና አለ እግዚአብሔር። የኬጢያዊውንም ኦሪዮ ሚስት ለአንተ ሚስት ሆነ ዘንድ ወስደልና ለዘላለምም ከቤተሰይፋ ይቀርማሉ አለው። እግዚአብሔርም እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አሰሳል ሚስቶችህንም በአይነ ፊት እወስዳለሁ። ወስዶስ? ለዘመድም እሰጣቸዋለሁ። ሰጥቶስ? በዚችም ፀሐይ ፊት አይን ፊት ከሚስቶችህ ጋር ይተኛል። ለምን አንተ ይህን አለ? ይህ ምኑን የደፈረው? በስውር አድርገዋል አለ መድፈሩን በስውር አድርጎታል። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ምኑን መድፈሩን አስደፈራቸው። ምንም ያላጠፉ ምስኪን ሴቶች፣ እቤታቸው የተቀመጡ ንጹሐን ሴቶች፣ ምንም ያላጠፉ ሴቶችን እግዚአብሔር ዳዊትን ለመቀበል ለመበቀል ብሎ የዳዊትን ሚስቶች በአጠቃላይ አደባባይ ላይ አስደፈራው። ምንም ያላጠፉ ፍትህ ለክርስቲያን ሴቶች ፍትህ። በባይብል ለምታምኑ ሴቶች እንዴት በእናንተ እንዴት ባል ባጠፋው ምክንያት ሚስት እንዴት ትቀጣለች? ያውም ደግሞ በደል ሆኖ ሳለ ማለት ነው። ትልቅ በደል እኮ ነው። ምን አገባት እሷ እሷ ቢታው ተቆራጣ እሱ ሄዶ ለረካው፣ እንደገና ድጋሚ እሷ ላይ ሌላ በደል ተጠብቃ በኖርች ይሄ ልጅ ነው ማለት ነው። እ ነገር እ የ ይብሮ አሁን እጅግ የሚደንቅ ነው አይደለ? እግዚአብሔር እጅ እግሩም ነው፣ ድንቅ ነው። ፍርዱም ትክክል ነው፣ ድንቅ ነው። አይገርምም? የፈረደበት መንገድ የፈረደበት መንገድ እግዚአብሔር ዳዊት አይደንቅም? ወላሂ በጣም ይገርማል። ምንም ያላጠፉ ሴቶችን በቃ በጣም የሚገርም ነው። ምንም ያላጠፉ ሴቶችን አስደፈረ፣ በጣም ይገርማል። እሺ ይቅርታ አንድ ነገር ልናገር። እሺ አንተ ያው ይህንን ቃል በቃል እንትን ያየኸው ፍትህ የምትለው ይሄ ነው ማለት ነው። በመጽሐፍ ቅዱስ መሰረት ምን እንደምናምን ልንገርህ። አዳምና ሕይዋን ባጠፉት ጥፋት እኛ የሰው ልጆች ማለት ነው በሲኦል ስንሰቃይ ነበር፣ ኢየሱስ ክርስቶስ ወለድና ተሰቅሎ እስኪያድነን ድረስ ማለት ነው። አረ ቆይ፣ አሁን የጠየኩሽ ጥያቄ አጭር ጥያቄ ነው። እግዚአብሔር የዳዊት ሚስቶች አስደፍራው ጥሩ ወይስ? ምክንያቱም ለቃሉ ታማኝ ነው እግዚአብሔር። እና ምን አደረጉ ጥፋቱን ማነው ያጠፋው? አይደለም፣ አሁን እዚህ ላይ ማለት ነው የእግዚአብሔርን ቅጣት ነው። ማን ነው ያጠፋው? ማን ነው የሚሰማው? እዚህ ላይ ጥያቄ ማን ነው ያጠፋው? ጥፋቱን አዎ፣ ጥፋት ያጠፋው ዳዊት ነው። እና ምን አረጉ? እሺ በለኝ አንዴ። አይደለም፣ እዚህ ጋር ልብ በለኝ ልብ አልኩኝ። ግን ምን አረጉ? ዳዊት ጥፋት ላጠፋው የተቀጣው ዳዊት ነው። ምን አረጋግጥ ነው። ልብ በል፣ ምክንያቱም ምን መሰለህ የተቀጣው ዳዊት ነው። ሴቶቹ አይደሉ። ለዳዊት ጥፋት የተቀጣው ዳዊት የዝሙት ቅጣቱ ነው። ግን የዝሙት ቅጣቱ በባይብል ላይ ምንድን ነው? የዝሙት ቅጣት ነገርኩህ እኮ በድንጋይ ተወግሮ መሞት ነው አይደለ? እና ለምን ዳዊት ለምን አልተወገረም? ለምን አልተወገረም? ለማጥፋት እሱ ንጉስ ስለነበረ የእግዚአብሔርም አገልጋይ ነው። ለንጉስ ስለነበረ የእግዚአብሔር ቃል ለንጉስ አይሰራም ምን ሆነሽ ነው ዳኒ? እግዚአብሔር ነው እንደ ልቤ ልበህ እግዚአብሔር እንለዋለን፣ እንዳውት ስለዚህ እንደ ልቡ ያርግ። በሱ ምክንያት በሱ ፋንታ ሚስቶቹ ይቀጣሉ ነው በቃ። ምንም እንደ ልቤ ለምን እንዳለው ታውቃለህ? እንደምንም አንድ እንደምንም ይበለው አይደለም። ምክንያቱም ማለት ነው ለእያንዳንዱ ጥፋታችን እኛ ይቅርታ መጠየቅ መቻል አለብን። ካልተጸጸትን በበደላችን ማለት ነው እግዚአብሔር የኛ መመለስ እንጂ እኔ ምን ያደርግልኛል። እኔ ፍትህ ለሴቶች ነው የቆምኩት። ፍትህ በያለ ያለ ምክንያት ያለ ምንም ወይ እግዚአብሔር ርሁሩህ እና ፍቅር አምላክ ነው ስንል ለዚህ ነው። እኛ በኃጢያት ተጨማል ቀንሳለን ሳይሆን ነብሳችን የሚወስደው የፍቅር አምላክ ማለት ፍቅር አምላክ ማለት ምንም ያላጠፉ ሴቶችን አደባባይ አውጥቶ የሚያስደፈር ነው? የፍቅር አምላክ ይሄ ነው ፍቅር? ፍቅር ይሄ ነው ወይ ንገሪኝ? የፍቅር አምላክ ማለት ምንም ያላጠፉ ሴቶችን አደባባይ ወስዶ ማስደፈር ነው? ይሄ ነው ፍቅር? ንገሪኝ። እህ ንገሪኝ። ፍቅር ይሄ ነው ወይ? መለስ የለም። ምንም ያላጠፉ ሴቶችን ንገሩን ውስጥ እሺ ገሊላ ምን ትላለህ? እጥ ምን በአንተ ህሳቤ ነው መጽሐፍ ቅዱስ ደፈራ ይለማል። አቤሴሎም ያው የዳይትን ሚስቶች ወሰደበት ነው። በአደባባይ እስራኤል በሚያቅበት መንገድ የዳይትን ሁሉንም ሚስቶቹን ዕቁባቶቹን በጠራራ ፀሐይ የራሱ አደረጋቸው ነው ዳዊት በስውር ነበር የአውሪውን ሚስት የወሰደው። ደግሞ በግልጽ አደረገው ነው። ስለዚህ ማን ያደረገው? እ አንድ ጊዜ ወሰደበት በቃ የራሱ አደረጋቸው። እግዚአብሔርም እንዲህ ይላል አለ ከቤተ አዎ ፊት እ ይሰማል ቀጥል ቀል ቀጥል ሚስቶችን በአይን ፊት ወስዳለሁ አለ በአይን ፊት ለዘመዳይም እሰጣቸዋለሁ አለ በዚህችም ፀሐይ አይን ፊት ከሚስቶች ጋር ምን ያደርጋል ይተኛል ይተኛል ይተኛል ይተኛል። ይሄንን ሲያደርግ ይሄንን ሲያደርግ እኮ ዳዊት የለም፣ አቤት ሲለውም ይሄንን ሲያደርግ ዳዊት እኮ በሌላ በሌላ አካባቢ ነበር ተሸሽጎ ነበር ያለው። ገባህ አሁን? ጥያቄው እግዚአብሔር ፍርድ ላይ ነው። አንተ ይሄን በስውር አድርገህ ማን ነው? በስውር ነው ያደረገው በስውር